ሰበር ዜና መስከረም 30። ጤና ይስጥልኝ አድማሽ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትናም ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ጎንደር ተደብላለቀች። በጎንደር በርካታ ቀጠናዎች ከባድ ውጊያ እየተደረገ ነው። የብልጽግና ጦር ክፉኛ ተመትቷል፣ አመራሮችም ተገድለዋል። በጎንደር በነበረው ውጊያ አንድ ኦራል ሲቃጠል ኮሎኔል አሸናፊ በብልጽግና በኩል ክፉኛ ቆስሏል። በዝርዝር እንመለከተዋለን። ወዲህ ደግሞ ጎጃምም እንዲሁ ከባድ ውጊያ እየተደረገ ነው። በመርጦ ለማርያም አሁን በዚህ ሰዓት መሬት ያንቀጠቀጠ ውጊያ እየተደረገ ነው። ከ አርባ በላይ የአገዛዙ ስልጣና አስጠባቂዎች በጎጃም ፋኖም ተማርከዋል። በዝርዝር እንቃኘዋለን። ወደ ወሎ ስናልፍ ዓለም አቀፉ ቀይ መስቀል ፋኖን አደነቀም። በወልዲያና በላሊበላ ተገኝቶም ቁስለኛ መረከቡንና ምርኮኛ መጎብኘቱን ዓለም አቀፉ ቀይ መስቀል ተቋም አስታውቋል። ፋኖ እንዲደነቅ ያደረገው ጉዳይ ምንድን ነው? በዝርዝር እንመለከተዋለን። በሌላ በኩል የኢትዮጵያ ብር ዋጋ ማጣቱን የሚያሳይ የብልጽግና ሹማምንቶችን ውሸት የሚገልጥ ጥናት ወጥቷል። እሱንም እንዳስሰዋለን። ሰላም ጤና ይስጥልኝ፣ አድማሽ ተመልካቾች እንደምን ቆያችሁ? ከላይ በአርስተ ዜና የደመጣችሁትን መረጃዎች ወደእናንተ ላደርስ እዚ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማሽ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድ ለህዝብ ልጆች ድለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችን ቆዩ። ቀዳሚው ያደረኩት ዘገባ አልፋ አለው። የኢትዮጵያ ብር ከዓለማችን እጅግ ደካማ ገንዘቦች መካከል አንዱ መሆኑ ተገለጸ። እየተገባደደ በሚገኘው የአውሮፓውያኑ 2025 ዓመት የኢትዮጵያ ብር ከዓለማችን እጅግ ደካማ ገንዘቦች መካከል አንዱ ሆኖ መመዝገቡም ተገልጿል። በየጊዜው እያሽቆለቆለ ለመጣው የኢትዮጵያ ብር መዳከም በርካታ መንስኤዎች ቢኖርም ዋንኛው ግን የኢኮኖሚው አለመረጋጋት ረጋጋት መሆኑን XS.com የተባለ የምጣኔ ሀብት ተቋም ከሰሞኑ ይፋ ባደረገው መረጃም አመላክቷል። በተቋሙ መረጃ መሰረት በዓመቱ ከዓለማችን እጅግ ደካማ ገንዘብ ካላቸው ሀገራት መካከል ኢራን ሳለ ሊባኖስን እና ዙምባቤን አስከትላ የአንደኝነቱን ደረጃ የያዘች ሲሆን ኢትዮጵያ ደግሞ ከየመን ቀጥሎ ከሃይቲ ደግሞ ተሽላም በ26ኛ ደረጃ ላይ ተቀምጣለች። የኢትዮጵያ ብር ባለፈው የጎርጎሮሲያን አመት ከሰሐራ በታች ካሉ ደካማ ገንዘብ ካላቸው ሀገራት ተርታ እንደሚመደብም የዓለም ባንክ በወጣው መረጃ መግለጹ ይታወቃል። መንግስት ኢኮኖሚውን ለማረጋጋት የተለያዩ ፖሊሲዎችንና መመሪያዎችን እየተገበረ መሆኑን በተደጋጋሚ ሲገልጽ ይሰማል። የኢትዮጵያ ብሔራዊ ባንክ ገንዘብ ገንዘብ ፖሊስ ኮሚቴ ጥብቅ የገንዘብ ፖሊሲን በመከተል የዋጋ ግሽበቱን ለማርገብና ኢኮኖሚውን ለማረጋጋት የሚያስችሉ ውሳኔዎችን ወስኝ ያለው ሲል በኩራ ሲናገር ይሰማል። ጠቅላይ ሚኒስተሩም በአደባባይ በፓርላማ ወጥተው ሀገራችን በኢኮኖሚ የሚደርስባት የለም እየተምዘገዘገች ነው ሲሉ ይናገራሉ። እውነታው ግን እንደምትመለከቱት የሀገሪቷ ገንዘብ ቁልቁል እየወደቀ ነው። ምክንያቱም ደግሞ የኢኮኖሚ አለመረጋጋት ነው። የብልጽግና ባለስልጣናት አፍ ላይ ያለችው ኢትዮጵያና መሬት ላይ ያለችው ኢትዮጵያ ፈጽሞ የተለያዩ ናቸው። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር እንዲሁም አበይት ጉዳዮች አልፋለሁ። ከሰሞኑ በአማራ ክልል በመንግስት ወታደሮችና በፋኖ ኃይሎች መካከል በተለይ ሰሜን ወሎ አካባቢ በተደረገው ውጊያ በርካታዎች ህይወታቸው እንዳለፈ ሌሎች ደግሞ ቁስለኛ እንደሆኑ መረጃዎች ሲወጡ ቆይተዋል። የፋኖ ኃይሎች በስፍራው ድል በመቀዳጀት እና ምርስ ያሉ ቦታዎችን እንደተቆጣጠሩ ሲገልጹ፣ መንግስት በበኩሉም ኤርትራ መንግስትና ህወሀት ለፋኖ ድጋፍ ሲያደርጉ ነበር በማለት ለተባበሩት መንግስታት ድርጅት በጻፈው ደብዳቤ ምከሷል። ሚዲያችን የተመለከተውና በዛሬው ዕለት በዓለም አቀፍ ቀይ መስ መስቀል ኮሚቴ በኩል የወጣ መግለጫም ይህንን ያጠናክራል። ኮሚቴው በመግለጫው በሰሞኑ ውጊያም በርካታ ሰዎች መጎዳታቸውን ገልጾ ለተጎዱ ሰዎች ሕክምና ማድረጉንና ምርኮኞችን መጎብኘቱን ገልጿል። በዚህም የቀይ መስቀል ማህበሩ የፋኖን ድል አረጋግጧል። ይህንን ተከትሎም የዓለም አቀፍ ቀይ መስቀል ኮሚቴ ባለፉት ስድስት ቀናት ሁለት ቡድኖችን ወደ ላሊበላና ወልዲ አካባቢ መላኩን ገልጾም መድኃኒቶችን ማከፋፈሉንና ለ250 የቆሰሉ ሰዎች ቀዶ ጥገና ማድረግ የሚሆኑ ቁሳቁስ ማቅረቡንም አስታውቋል። በመግለጫው ላይ መስከረም 28 ቀን ድርጅታችን 16 ከፍተኛ ጉዳት ያጋጠማቸውንና ህክምና የሚያስፈልጋቸውን ሰዎች ካሉበት ቦታም አውጥቷል። ፋኖ እነዚህ ወታደሮች ለቀይ መስቀል አስረክቧል። ከዛም ወታደሮቹ ወደ ወልዲያ ከተወሰዱ በኋላም ለመንግስት ኃይሎች ተሰጥተዋል። በማለትም መግለጫው ፋኖ ለሁሉም ነገር ትብብር እንዳደረገም ይገልጻል። አክሎም ትላንት መስከረም 29 ቀን ደግሞ የቀይ መስቀል ሰራተኞች በሰሜን ወሎ በፋኖ ኃይሎች ቁጥጥር ስር ያሉ ምርኮኞችን ታሳሪዎችን መጎብኘታቸውንም ተናግረዋል። አክሎም ትላንት መስከረም 29 ደግሞ የቀይ መስቀል ሰራተኞች በሰሜን ወሎ በፋኖ ኃይሎች ቁጥጥር ስር ያሉ ምርኮኞችን ታሳሪዎችን መጎብኘታቸውንም አረጋግጠዋል። በላሊበላ የነበረው የቀይ መስቀል ቡድን መሪም ማርቲን ታሃልመን ከሰሞኑ በሰሜን ወሎ በርካታ ሰዎች ተገለዋል ወይንም ቆስለዋል በማለት ሙጃና ኩልመስክ በተባሉ ቦታዎች የተመለከቱትንም አጋርተዋል። ማርቲን በአማራ ፋኖ የተያዙ ተዋጊዎችን መጎብኘታቸውን ገልጸው ያሉበትን ሁኔታ ማየታቸውን እንዲሁም ከቤተሰቦቻቸው ጋር ንግግር ማድረግ እንዲችሉም ሙከራ ማድረጉንም ጠቅሰዋል። የዓለም አቀፍ ቀይ መስቀል ኮሚቴ በሰሜን ወሎ የሚያደርገውን ድጋፍ እንደሚቀጥል የቡድኑ መሪው የገለጸ ሲሆን በአማራ ክልል በሚካሄደው ጦርነት ላይ የሚሳተፉ አካላት ለዓለም አቀፍ የሰብአዊ ሕግ ተገዢ እንዲሆኑም ጠይቋል። በዚህም የአማራ ፋኖ ያደረገውን ትብብር ቀይ መስቀሉ አድንቋል። ፋኖ ለቀይ መስቀል ባሳየው ትብብር እንዲሁም ዓለም አቀፍ የጦር ሕግን ጠብቆ መዋጋቱም ምን ያክል ስልጡንና ዘመናዊ ወታደር መሆኑንም አስመስክሯል። እዚሁ ወሎ ላይ ስንቆይ በሰሞኑ ዘመቻ አርበኛ አደማሊ አባናደው በርካታ ሰራዊት የተደመሰሰበትና የተማረከበት ብልጽግና ከወለጋ ያመጣው የማዕከላዊ እዝ ሰራዊት ከወልዲያ እየጠፋ ሚንሊክ እዝን እየተቀላቀለ ነው። ሰሞኑን በአፋባሃ ሚንሊክ እዝ ከባድ ሽንፈት የገጠመው የአገዛዙ ብልጽግና ሰራዊት የተደመሰሱበትና የተማረከበትን አምስት ክፍለ ጦር ሰራዊት ለመተካት ከተለያዩ ክልል ያመጣውን ምልምል ሰራዊት ወልዲያ ከደረሰ በኋላ እየጠፋና እየኮበለለም ፋኖን እየተቀላቀለ ያለ ሲሆን፣ በትላንትና ሁለት ምስራቅ አማራ ኮርን አንድ ወታደር፣ ሀውጃኖ ክፍለ ጦርን ሰባት ወታደር፣ አሳምኖ ክፍለጦርን ሁለት የብልጽግና ወታደሮች። በአጠቃላይ ዘጠኝ የብልጽግና ሰራዊት አባላት የፋኖ ኃይልን ተቀላቅለዋል። ኮሎኔል ሞገስ ዘገየን ጨምሮ የሚኒሊክ እዝ የክፍለ ጦሮ የኮሮና የድርጅት ከፍተኛ አመራሮች አቀባበልም አድርገውላቸዋል። ኮብልለው ፋኖን የተቀላቀሉ ማዕከላዊ እዝ አባላት የአማራ ሕዝብ ላይ ዘር ማጥፋትና ወረራ እየፈጸመ ያለው ብልጽግና ሁሉንም ነገር አሟጦ አማራ ላይ ወረራ እየፈጸመ ስለሆነ አማራ ሆነን አማራ ላይ ወረራ አንፈጽምም፣ እንዲያውም እድሉን በማግኘታችን ደስተኞች ነን እንታገለዋለን ሲሉም ተደምጠዋል። አሁን በቀጥታ ከጎጃምና ከጎንደር ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። ሰበር ዜና ዳግማይ ቴሮስ አምስተኛ ኮር በደፈጣ የብልጽግና ድሽቃን ተኳሽ ጨምሮ ሌሎች የብልጽግና ኃይሎችን ደመሰሰ። ኮሎኔል አሸናፊም በፋኑ ጥይት ቆስሏል። በዛሬው ዕለት መስከረም 30 2018 ዓ ም ከጠዋቱ 3 ሰዓት ላይ አፋባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር ጎንደር የበጋሻው ክፍለ ጦር፣ ታደሎ ብርሃን ክፍለ ጦር አህዶች በጥምረት ምንዛሩ ላይ የብልጽግና ኃይልን ሙትና ቁስለኛ ማድረጋቸው ታውቋል። ሰሞኑን የብልጽግና ኃይል የቦታ ቅይር እያከናወነ መሆኑን ተከትሎ ከጎንደር ወደ ማክሰኝት ከ30 በላይ ተሽከርካሪዎችን አጅበው በመንቀሳቀስ ላይ የነበሩ የአድማ ብተና አባላት ላይ የማያዳግም እርምጃም መውሰዳቸውን የፋኖ ኃይሎች አስታውቀዋል። በእጅባ ላይ የነበረው የአድማ ብተና አባላት ሲያጅቡት የነበረውን ተሽከርካሪዎች በመተ ወደ ማክሰኝት አቅጣጫ መፈርጠጣቸውም ታውቋል። በደፈጣ ጥቃቱም የድሽቃ ተኳሹን ጨምሮ 11 የአድማ ብተና አባላት እስከ ወዲያኛው ሲሸኙ ኮረኔል አሸናፊ ምቆ ተቆስሏል። ከስምን በላይ የሚሆነው ደግሞ ቁስለኛ እንደሆነ ለማወቅ ተችሏል። በጎንደር በነበረው በዚህ የደፈጣ ጥቃት አንድ የብልጽግና ሎጂስቲክ የጫነ መኪናም መቃጠሉ ተረጋግጧል። ይህ በእንዲህ እንዳለ እዚሁ ጎንደር ላይ የአማራ ፋኖ ብሔራዊ ኃይል አፋ ባህ ሰሜን አማራ ቀጠና በላይ ዘለቀ ድል ተቀዳጅተዋል። ደጃዝማች አራተኛ ኮር በሁለት ቦታም በአገዛዙ ሰራዊት ላይ በሰነዘረው ጥቃት የብልጽግና ኃይል ሙትና ቁስለኛ ሆነዋል። መተማ ከተማ ዘልቆ በመግባት የወረዳው ፖሊስ ጣቢያን ሲለቃው አፋባሃ በላይ ዘለቀ እዝ አራተኛ ኮር አርበኞች ክፍለ ጦር በወረዳዋ ቀንደኛ የብልጽግና ተልዕኮ አስፈጻሚ የነበረውን አጣና የተባለ የብልጽግና ወዳደር አመራርን ጨምሮ በርካታ የበአዲን ታጣቂዎችን ደምስሷል። ከፊሎቹ ቁስለኛ ሆነዋል። የጦር መሳሪያዎችም ተማርከዋል። የአርበኞች ክፍለ ጦር ጓንግ ብርጌድ የድሉ ባለቤት መሆናቸውም ተነግሯል። በተመሳሳይ የአጣና ዋሴ ክፍለ ጦር የአርበኞች ክፍለ ጦር አህዶች በቀጠናው ከፍተኛ ሰብአዊና ምቁሳዊ ኪሳራ በብልጽግና ኃይል ላይ እያደረሱ ሲሆን በወታደራዊ ጥቃቱ በርካታ የአገዛዙ ወታደሮችም ተገድለዋል። ወደ ጎጃም ስናልፍ ሰበር ዜና ተሰምቷል። መርጡለ ማርያም ከተማ ዛሬ ከሰዓት በኋላ በጀመረው ከባድ ጦርነት 23 አድማ ብተናና 18 ሚሊሻ መማረካቸውንና ጦርነቱ ተጠናክሮ መቀጠሉን የውስጥ ምንጮቻችን ለሚዲያችን ገልጸዋል። ጦርነቱ አድማሱን እያሰፋ ግንደ ወይን ከተማ እንደተጀመረም ምንጮቻችን አክለው ገልጸዋል። ውጊያው አሁንም እየተደረገ ስለሆነ በርካታ መረጃዎችን ለማቅረብ ተቸግረናል። ውጊያው ሲጠናቀቅ ዝርዝር ይዘን የምንቀርብ ይሆናል። አርበኛ ስረሰ ማረዳምጤ የቀጠናውን ፖለቲካ በሚመለከት ያቀረበውን ትንታኔ አድምጠን እንመለስ። አገዛዙ ከፍተኛ የሆነ የቴክኖሎጂ ብልጫ ከመያዙ በስተቀር የተለየ እጁ ላይ ምንም ነገር የለም። በነገራችን ላይ ዓለም ላይ የተመረቱትን ድሮኖች ሁሉ ታጥቋል። አብይ አህመድ የቻይናውን ዊንግሎንግ ድሮን የቱርክ ሁለት አይነት ድሮኖች ነው ያሏት። እነዚህ ስትራቴጂክ ድሮኖች የሚባሉ ባይራክታር እና ምንድነው አካንቺ የሚባል የኢራን መሃጁር፣ ሁሉንም ለሽያጭ የቀረቡ ድሮኖች ታጥቋል አብይ። እነዚህም በዓለም ላይ ተመርተው ለጭሽ ለሽያጭ የቀረቡ ድሮኖች ሁሉም ሞክሯል። በሁሉም የአማራ ማዘናት በሁሉም ፋኖ ላይ በርካታ ንጹሃን ወገኖቻችንም ጎድተዋል። በእርግጥ በጣም ጥቂት ሊሆን ከሚገባው አንፃር በጣም እጅግ በጣም ጥቂት ወንድሞቻችንን መስዋዕትነት ከፍለን መካድ ስለማንችል፣ ያ የቴክኖሎጂ ብልጫ ግን የትኛውንም ጦርነት አሸንፎ ያወጣ። አሜሪካ ከአፍጋኒስታን ተሸንፋ ወጣለች። 20 ዓመት ውጊያ ተደርጎ አሜሪካ ከቪየትናም ተሸንፋ ወጣለች። ከሶማሊያ ተሸንፋ ወጣለች። የቴክኖሎጂ ብልጫ ስለሌላት ነው አይደለም? ራሻ ዩክሬንን እስካሁን አላሸንፈቻት። የቴክኖሎጂ ብልጫ ስለሌላት ነው አይደለም? ዋነኛው ቴክኖሎጂያችን የተሸከምነው አላማ ስለሆነ ነው። ዋነኛው ቴክኖሎጂያችን ያንን የቴክኖሎጂ ብልጫ የምናሸንፍበት ህዝባችን ስለሆነ ነው። ከዚህ አድቫንቴጅ በስተቀር እርግጠኛ ነኝ ሰሞኑን ያየነውን ሰሞኑን የታዘብነውን ድል በአጭር ጊዜ ውስጥ እንደግመዋለን። እዚህ እንዳልኳችሁ አንድ ለውጥ ማምጣት ያስፈልገናል። ሁል ጊዜም በየሰፈራችን መዋጋት አገዛዙን ለማፍረስ ጠቅሞ ናት፣ ኃይል ለመገንባት ጠቅሞ ናት። ነገር ግን የምንዋጋው እዚህ ሰፈር ልንቀር አይደለም፣ እዚህ ወረዳ ልንቀር አይደለም። ወንዝ ተሻግረን የአማራን የዝንተ ዓለም ሰላም የሚያመጣ ስርዓት ልንገነባ ነው የምንታገለው። ከሱ ባሻገር ደግሞ ስትራቴጂክ ወታደራዊ ድሎችን ልናመጣ ነው የምንታገለው። ለዛ ቅንነት ያስፈልጋል። ቼንኦፍ ኮማንድ መጠበቅና መታዘዝ ያስፈልጋል። የትኛውም ቦታ የትኛውም ኮሪደር ስምሪት በሚሰጥ ሰዓት መቀበል ያስፈልጋል። እሱን ማድረግ ከተቻለ በቀላሉ የጠላትን አከርካሪ መስበር እንደሚቻል ጦርነቱን ስንጀምር በደንበጫ በደጋ ዳሞት፣ በዚህ በነማይ ቀጠና፣ በቋሪት ባህር ዳር ዙሪያ፣ ሜጫ የነበሩት ትላልቅ ድሎች በግልጽ የሚያመለክቱ ናቸው። ሰሞኑን የምንሊክ ሕዝብ የፈጸመው አስደናቂ ጀብዱ የጠላትን አከርካሪ ለመስበር የምንችል የማድረግ አቅም ያለን መሆኑን ለእኛ አይደለም፣ ለጠላት አይደለም፣ ለዓለም ጭምር ያሳየንበት የሆነ ዲፕሎማት ከውጭ ይመጣል፣ አብይ መኪና ይዞ ይወጣል፣ በቤት እያዞረ የተብለጨለጨ መብራት ያሳያል። አንዳንዶቹ ይከራከራሉ እንጂ ምንም እኮ ስጋት የለም፣ ሰላም እኮ ነው አገሩ። እነሱ ከአዲስ አበባ ተሳፍረው የመጡበት ሀገር ሳይደርሱ አንድ ክፍለ ጦር ተደምሷል። አንዳንዱ የኛ የስራ ጉድለት ነው፣ ለዓለም የምናሳይበትን መለጥር ማስተካከል አለመቻላችን ነው። ስለዚህ ያንን ሁሉ ዓለም አቀፋዊ ትኩረታችንን ሁሉ የሚቀይር ነገር ነው ይሄ ነገር የፈጠረው። ብዙ ጊዜ ተናግረው አውቃለሁ። አሁን አሁን ሌሎች ተቋማትም ዲፕሎማቶችም የሚዲያ ሰዎችም እየደጋገሙት ነው። ፋኖ የምስራቅ አፍሪካ ኢመርጂንግ ፓወር ነው። ፋኖ የምስራቅ አፍሪካ አዲስ ኃይል ነው። በትክክልም ያ መሆኑን እና ሚዛን እየጠበቅን መሆኑን እየታየ ዛሬ እኔና እናንተ ይሄን ተጋሩ ባንጀምር ኑሮ አብይ አህመድ የፕሪቶሪያ ስምምነትን ለመተግበር የሆነ መሬት ወደ ሆነ አካል ሰጥቷል፣ ጠመንጃውን ከአማራ ነጥቆ ለሆነ ቡድን አስታጥቋል። ያው ካለ ጦርነት መኖር የሚችል ሰው አይደለም። ወይ ኤርትራን ወሯል ወይ ተቃራኒው ሁኗል። ብቻ እዚህ ቀጠና ውስጥ የሆነ የሆነ ነገር ተደርጓል። ያ ሁሉ እንዳይደረግ ምክንያት የሆነው የፋኖ ፓወር ነው። ይሄ ታሪካችሁ ነው። በስርዓት በሚገባ ማወቅ አለባቸው። እንዳጋጣሚ ነው የምስራቅ አፍሪካ ቀጠና ከኢትዮጵያ ውጭ ያለው ቅኝ ግዛት የተገዛ ቢሆንም ብዙም የቅኝ ግዛት ባህል እና እሴት ያረፈበት አሻራ ያረፈበት አይደለም። በብዛት አብዛኛው የሱዳንን ጨምሮ፣ ኤርትራ፣ ሶማሊያ፣ ጅቡቲ፣ ይሄ ቀጠና ህዝቡ ደግሞ አንደኛው ከአንደኛው ጋር የተሳሰረ ነው በብዙ ምክንያት፣ በቋንቋ በብሔር ለምሳሌ አፋር የምትወስዱ ኢትዮጵያ ውስጥ አፋር አለ፣ ጅቡቲ ውስጥ አፋር አለ፣ ኤርትራ ውስጥ አፈራለ በዚህና በሌሎች ምክንያት እንደገና ደግሞ የዚህ የቀይ ባህር ጂኦ ፖለቲክስ በመኖሩ ምክንያት ቀጠናው ከጦርነት ቀጠና ወጥቶ አያውቅም። እንዲሁም በጥቂት ዓመታት ውስጥ በ20 ዓመት ምናምን ውስጥ ሶስት አዳዲስ ሀገራት ተፈጥረዋል ቀጠናው ነው። ኤርትራ ከኢትዮጵያ ተገንጥላ አዲስ ሀገር ሆናለች። ደቡብ ሱዳን ከሱዳን ተገንጥላ ሀገር ሆናለች። ሶማሌላንድ እውቅና የላትም እንጂ ዲፋክቶ ስቴት ናት፣ አገር ናት። ዓለም አቀፍ እውቅና ስለቀራት ብቻ ነው። አሁን ደግሞ ሱዳንም ለሁለት ሊከፈል ዳርዳር እያለ ነው። ይሄ ቀጠና ሙሉ የጦርነት ቀጠና ነው። በሚደንቅ ሁኔታ አማራው ስልጣን ላይ በነበረበት ዘመን እችም አማራው ስላችሁ አዲስ ለገሰን ወይ በረከት ስምኦንን እንደማታስቡ እርግጠኛ ነን። በአፄ ኃይለ ሥላሴ ዘመን ይሄ ቀጠና በጣም ስቴብል የነበረበት ዘመን የተረጋጋ የነበረበት ዘመን። ስለዚህ ለዛ ትልቅ ዋጋ ያለ መሆኑ መታወቅ አለበት። አሁን ላይ እንደ ቀድሞ ቀኝ ገዢዎች ሳይሆን ዶላር ያደለባቸው አዳዲስ ኃይሎች በተለይ ዩናይትድ አረብ ኤምሬት የምትባለው ዱባይ እና ሳውዲ አረቢያ እና ሌሎችም ሀገሮች፣ አልፎ አልፎ ቱርክም፣ ግብጾችም ይህን ቀጠና የጦርነት ሜዳ አድርገውታል። የፕሮክሲ ዋር ወይም የውክልና ጦርነት መጫወቻ ሜዳ አርገውታል። ሱዳን ብትሄዱ ሳውዲ እና ዩናይትድ አረብ ኤሚሬት ነው የሚዋጉት አልብርሃንን ሳውዲ ይደግፋል ሌላውም ሌላም የሚደግፈው አለ ዳጋሎ የሚባለው ደግሞ ዩናይትድ አረብ ኤሚሬት ትደግፋለች። ለምን ትደግፋለች ዳጋሎ ከተቆጣጠረው መሬት ወርቅ ስለምታገኝ ሌላ ምንም ነገር የለውም አሁን ላይ ዓለምን የሚዘውረው ኢኮኖሚ የኮርፖሬት ኢምፓየር ዘመን ላይ ነው ያለን በዛ ምክንያት ምን ይለዋል አንድ ጸሐፊ ፕራይቬታይዝድ ስቴት ፎርሜሽን ፕራይቬታይዝድ ስቴት ፎርሜሽን ፕራይቬታይዝ የሚደረግ ምንድን ነው ቢዝነስ ነው አይደል ግን ፕራይቬታይዝድ ስቴት ፎርሜሽን እየተከናወነ ነው ሶማሌ ውስጥ ዲፒ ወርልድ የሚባለው ዱባይ ፖርት ኢንተርናሽናል ወይም ዱባይ ፖርት ወርልድ የሚባለው ካምፓኒ የዩናይትድ አረብ ኤምሬት ገዢዎች የዛ ፋሚሊ ንብረት ነው። ሁለት ፐርፐዝ አለው እዚህ ጋር ሶስት ፐርፐዝ አለው እዚህ ቀና። አንደኛው ካውንተር ቴሮሪዝምን ወይም ደግሞ ሽብርን እከላከላለሁ ይላሉ። በሌላ በኩል ደግሞ ካውንተር ፔረስ፣ ይሄ የባህር ላይ ውምድናን ለመከላከል ይላሉ። እንደገና ደግሞ እዛ ሀገር የእንስሳትም የእጽዋትም ምርት ስለሌለ የፉድ ሴኩሪቲያቸውን ወይም የምግብ ዋስናቸውን ለማረጋገጥ እዚህ ቀጠና ያለው ክላይሜትና አየር ንብረት ለሰብል እህልም ለእንስሳት ምርትም ስለሚመች ለሱ ኢንቨስትመንት በሚል ሰበብ በሶስቱ ምክንያቶች እዚህ ቀጠና ላይ ኢንቨስት ያደርጋሉ። ለምሳሌ ሶማሊያ የምትወስዱ ሶማሊላንድ ፑንትላንድና ና የሞቃዲሾ መንግስት አላል ሶስቱም ሀገራት ላይ ሰራዊት ያሰለጥናሉ። ሶስቱም ሀገራት ላይ አሁን ላልኳችሁ ለጸረ ሽብር ተጋድሎ በሚል ለአንቲቫይረስ ወይም ለባህር ላይ ወንብድና ተጋርሎ በሚል እና ለሌላም ፐርፐዝ የዚህ የቀይ ባህር ቀጠና ንግድ ለመቆጣጠር በሚል የወደብ አገልግሎት ለመስጠት በሚል የወደብ ግንባታ በሚል ምክንያት ሶስቱም ሀገራት ላይ ሰራዊት ይሰለጥናል። ኢንፎርማሊ ሶስት የተለያዩ ሀገራት እየተፈጠሩ ነው ማለት ነው። አንድ ሀገር አርሚ ካለው ራሱን የቻለ አርሚ ካለው ራሱን የቻለ አስተዳደር ካለው በሂደት ወደ ሀገርነት ነው የሚሸጋገርበት የሚሸጋገሩ ስለዚህ ይሄ ቀጠና ወደፊትም ቢሆን የነዚህን ኢመርጂንግ ፓወር ወይም የነዚህን አዳዲስ ኃይሎች ፍላጎት ለማሟላት ሲባል ከጦርነት ውጭ ሊሆን የሚችል አይደለም። አብይ አህመድ ስለ አሰብ የሚያወራው ለኢትዮጵያ ክብር ለኢትዮጵያ ፕራይድ ኢትዮጵያ የባህር በር እንዲኖራት አስቦ እንዳይመስላችሁ አይደለም። ዩናይትድ አረብ ሚሬት አሰብ ላይ ኢንቨስት አድርጋ ነበር። ሻቢያ አባሯታለሁ። ያንን ቂም በአብይ አህመድ በኩል ልታወራር ነው። ምንድን ነው የዘንዶ ጉሮሮ በሞይን ክንድ ይለካል ነው የሚባለው። በእርግጥ የአብይ ክንድ አይደለም የሚለካው፣ የድሃ ልጅ ክንድ ነው። እዛ የሚለካው የድሃ ልጅ ነው የሚረክው። አብይ አህመድ ጉዳዩ አይደለም። ለአሰብ ተብሎ መቶ ሺህ ወጣት ቢረክ ጉዳዩ አይደለም። እሱና በዙሪያው ላሉ ሰዎች ዱባይ ለሚሰራላቸው ቢላ? ወይም አሜሪካ ለሚያቋቁሙት ሪል ስቴት ነው የሚጨነቁት። የዳህል ልጅ ቃል ወድቃል። የዲፒዮርድ የተባለው ካምፓኒም ሆነ ሌላው የዩናይትድ አረብ ኤምሬት ቡርዣዎች የፈለጉትን ነገር ቀይ ባህር ላይ ያደርጋሉ። ያ ነው እየሆነ ያን ነው ዛሬ የሚተኮስብን ድሮን። ዛሬ እናቶቻችን ላይ የሚወረወሩ የድሮን አረሮች ስፖንሰር የሚደረጉት በእነዚህ ሀገሮች ነው። የሚያረጉት እንዳነሳውላችሁ በተለየ መንገድ ስለጠሉን ወይም ደግሞ ሌላ ዓላማ ስላላቸው አይደለም። ወይም በእምነት በምናምን አይደለም። ዋነኛው ዓላማ ኢኮኖሚ ነው። ዋነኛው ዓላማ ፖለቲካ ነው። አብይ አህመድ የነዚህ ኃይሎች ጉዳይ አስፈጻሚ እንጂ የኢትዮጵያ መሪ የኢትዮጵያ ሕዝብ ፍላጎትን ሊያጸና ሊከውን የመጣ ግለሰብ አይደለም። እየተዋጋን ያለነውን ጦርነት ውስብስብና ግዝፈት እንድትረዱት ነው ይህን ማነሳላችሁ። እያንዳንዱ የምትተኩሱት ጥይት የቀጠራውን ፖለቲካ የዓለምን ፖለቲካ ባላንስ በማድረግ ረገድ ያለውን ሚናና ድርሻ እንድትረዱት ነው። ይህንም እነግራቸው ለእናንተ አይደለም፣ ለሌሎቻችንም ውስብስብ ነው ጉዳዩ። ነገር ግን እያንዳንዱ የታጠቃችሁት ጠመንጃ የተሸከመው ዓላማ ትልቅ ነው። ለዛ ነው መጽናት የሚያስፈልገን። ከሃምሳ ዓመት በፊት ሀገር የሆኑ በጣም ትንሽ የህዝብ ቁጥር በጣም ትንሽ የቆዳ ስፋት ያላቸው የመካከለኛውም ምስራቅ የአረብ ሊግ አገራት አማራን የሚያክል ግዙፍ ህዝብ ለሺህ ዘመናት የራሱ ስልጣኔ የነበረው ህዝብ አደጋ ላይ ሲጥሉት ቆመን ማየት አንችልም የለብን። ቀጠናው ላይ የተሻለ ኃይል እንግዲህ እንደሌሎቹ ልክ ዳጋሎ እንዳለው ነዳጅ ወርቅ ላይኖረን ይችላል። የሆነ ሆኖ እንደሌሎቹ የምናከራየው ወርቅና ነዳጅ ባይኖረንም የሰራዊታችን ዲስፕሊን እንደ ወርቅ ኤክስፖርት የሚደረግ መሆን አለበት። እንዳልኳችሁ ነው። ይሄ ቀጠና በእኛ ኃይል በእኛ ጉልበት መልሶ የሰላም ቀጠና ካልሆነ በስተቀር ለተከታታይ አመታት ከጦርነቱ ደት የሚወጣ አይደለም። ስለዚህ ኃይል ያስፈልገናል፣ ጉልበት ያስፈልገናል። ኃይል ከጠመንጃው ከጥይቱ ብዛት ብቻ አይደለም የሚመነጨው ኃይል የሚመነጨው በዋነኛነት ከሰራዊታችን ዲሲፕሊን ነው። ዲሲፕሊን ሲባል ከህዝብ ጋር ያለን ግንኙነት፣ እርስ በርስ ያለን ግንኙነት፣ ላለቆቻችን ያለን ታዛዥነት ብቻ አይደለም፤ የሚሰጠንን ተልዕኮ የመፈጸም አቅማችን፣ ጽናታችን፣ ረሃብን፣ ጥምን የመቋቋም ክህሎታችንን ጭምር ይጨምራል። ያ ትልቁ ሀብታችን። የምንፈልገው ደረጃ እስክንደርስ ድረስ በዚህ ጉዳይ እንድትጸኑ አደራ ማለት ፈልጋለሁ። ዛሬ ግዙፍ አርሚ ገንብተናል። ማሰልጠን ማደራጀት ተችሏል። በነገራችን ላይ ስልጠናን እንደው ኃይል ከመገንባት አንጻር ብቻ እንዳታዩት። የምናሰለጥነው ኃይል ነገ የሀገር መከላከያ የሚሆን ነገ የሀገር ዘብ የሚሆን ነገ የምናስበውን ቀጠና የሚቆጣጠር ነው። እሱ ብቻ አይደለም ለስድስት ወር ለሰባት ወራት አሰልጥነን አስመርቀን ጠመንጃ አስታጥቀን ስምሪት የምንሰጥበት ቀጠና የተቆጣጠርን መሆኑን ጭምር ለዓለም የምናሳይበት ነው። አንዳንዶቹ ዝም ብሎ ተራ ሸማቂ አድርገው ያስቡናል። እንደዛ እንዳልሆነ ለዓለም ጭምር የምናሳይበት ነው። ዩኒፎርሙ የራሱ ትርጉም አለው። በሁኔቱ የራሱ ትርጉም አለው። የምናሳየው ካታዎች የራሳቸው ትርጉም አላቸው። ሚዲያ ነው። በርካታ ኢትዮጵያ ህዝብ ከፍተኛ ስጋት ውስጥ ነው ያለው። የመዋጥ የመወረር የመጥፋት አደጋ ይደርስብኛል ብሎ ከፍተኛ ስጋት ውስጥ በተስፋ ይጠብቀናል። በተስፋ የምሬ ነው የምነግራቸው በተለያየ መንገድ ፋኖ መቼ ነው የሚያሸንፈው ይሄ ትግል መቼ ነው የሚጠናቀቀው ብሎ በጉጉት የሚጠብቀናል። ለዛ ሁሉ ተስፋ መሆናችንን ጽናት ያለን መሆናችንን በእርግጥም ግዙፍ አርም እየገነባ መሆናችን የምናሳይበት ስለሆነ እሱ ተጠናክሮ መቀጠል